ቅንጅታዊ አሰራር ከዚህ በፊት መብራት ይቆፍራል፣ መብራት ሰራ ጨረሰ ስንል ኢትዮ ቴሌኮም ደግሞ መጥቶ ይቆፈራል። ከኢትዮ ቴሌኮም በኋላ ደግሞ ወይ መንገድ መጥቶ ያፈርሰዋል፣ ከዛ በኋላ ደግሞ ዋና ፍሳሽ ሊመጣ ይችላል። እንዲህ አይነት ችግሮችን አሳልፈናል። ይሄ ማለት ዝም ብሎ ስራዎች አልተቅናጁም በሚል ቋንቋ ብቻ የሚገለጽ አይደለም። ሀብት ነው የሚባክ ነው፣ ጊዜ ነው የሚባክ ነው፣ ሀብት ነው የሚባክ ነው። አንዱ የሌላውን ስራ ሲያበላሽ አገልግሎት ጭምር የሚቆራረጠው ተጎጂው መጨረሻ ላይ ማን ነው? ማህበረሰቡ ነው የሚሆነው። ይህንም በቅንጅት መስራት እንደሚቻል ኮሪደር አንድ ላይ ጀመርን። ኮሪደር ሁለት ላይ ደግሞ በጋራ ከቅዱ ጀምሮ በጋራ ታቅዶ ከጥናቱ ጀምሮ በጋራ ከዛ በጋራ ማቀድ የጋራ ደክት የሚባለውን ጭምር እስከመጠቀም በአንድ ቱቦ ውስጥ በጋራ በርካታ መሰረተ ልማቶችን ማስተላለፍ፣ አንድ አካባቢ ላይ እስከ አምስት ሲቀበር እያየን ነበረና፣ አንዳንዱ የልማቱ አይነት የመሰረተ ልማቱ አይነት አብሮ የሚሄድ ሆኖ ሲገኝ፣ በአንድ ደርት ውስጥ በጋራ እስከ መጠቀም ድረስ ልምድ መጥቷል። ጥሩ ቅንጅት የተፈጸመበት ኮሪደር ሁለት ነው። ከኮሪደር አንድ ግን ልምድ አግኝተን